ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? ያለን እግዚአብሔር ይመስገን። ያው ናችሁ። እኔ አራስ ቤት ነኝ፣ አቢና አቅፍ ያለሁኝ። ይሄዋ አቅፍ ያለው ሙቀቷ ያስቀምጠና አለ ውጭ ወጥተን ቁጭ አልነ፣ ቅቤ ተቀብተናል። እሺ። እና ራስነት በጣም ደስ ይላል። እናትነት በጣም ደስ ይላል። እንግዲህ ያልወለዳችሁ እየመጣችሁ ለመውለድ ያብቃችሁ እላችኋለሁኝ እናቴን ደግሞ ተታጠራቅሜ ተከራቼ ተቀረየሁቱ ጠርቅም አድርጌ አሁን እያስገፋኋት ነው እናቴን እላችኋለሁኝ እስኪሆን ነይ ነይ ማማ እንኪ ስልኩን ነይ እንኪ ያው እየገፋኝ ነው ወተት እያስገፋል። እንዴት ነው ያምራን? ደስ ይላል። ፊልም እያየን ሙቀቱ በቃ ሊገልን ነው። ራያ ቆቦ ላይ ሙቀት፣ በስማ ሙቀት ሙተናን ህው ህው ብለናል። ሳሎኑ ዝም ብለን ሳሎኑ አንጠፈ ነው ቁጭ ያል ነው አችኋለሁኝ እናቴ ናት የምታሳርሰኝ። እንዴት ነው ወተት መግፋት? አቤት የቅቤ የቅቤ ላዋጣ ፈልጌ የተከራየነ ወተት አንዳንድ ሌትር በቀናለኝ እና አጠራቅሜ የሚጣይ ጋራ ይጣያለይ። የእሷ ትጠጣለች፣ ከዛ እኔ ደግሞ አጠራቅማለሁ። ግማሹን ግማሹን ለገንፎ መብለያ ልዩ ወርቄ